መቼም ዘንድሮ እየተሰሩ ያሉ ስራዎች ለጉድ ናቸው። የሀገሬን ታላቅነት ዳግም የሚመልሱ ትልልቅ ተግባራት እየተከናወኑ ስለመሆናቸው እኮ እኔ ምስክር ነኝ። ወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ፣ አምርቂ፣ ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች የምናስጀምርበት እለት ነው። ወዳጄ ትልቅ ነበርን ትልቅ ምን ሆናለን፣ የሚለው አባባል እንደ ዘንድሮ ትርጉም ሰጥቶኝ የማያውቅ እንዴት! ምን እንዴት አለው! ሀገሬን ተመልከታት። ተስፋዋ መለወጡ አይታይም? የጀመረችው የብርሃን የከፍታ ጉዞ በድል ታጅቦ ሲንቀለቀላት አትመለከትም? እሱስ እውነት ነው። መዳረሻችንን አቅርቦ የሚያሳዩ የሰማይ ያህል ርቀውን የነበሩ መናዎችን ዛሬ ቅርባችን እያገኘናቸው ነው። ተስፋችን ወደሚጨበጥ እድገት እየተለወጠ ታላቋን ኢትዮጵያን ለመመለስ ጥረቱ ቀጥሏል። ግን እንደዚህ በተለየ መንገድ ተስፋ በተስፋ ያደረገህን ነገር ለማወጓጓው እንዴ፣ የሰሞኑን ትልቁን የኦጋዴን የጋዝ ፕሮጀክት መመረቅ አልሰማህም እንዴ? እሱንም አሰምቻለሁ። እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቅን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ አስር ቢሊየን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። የጋዝ ፕሮጀክቱ ከቃል በላይ ነው የሆነብኝ። ሀገሬ ሰው አታ እንጂ የተፈጥሮ ሀብት ባለቤት መሆኗን በጉልህ ያሳየ ስራም አይደለ እንዴ? እውነት ነው። ከተኛንበት እየነቃን ያለን ይመስለኛል። መቼም አንዳንድ ትውልድ አለ ታሪክ ቀያሪ ዘፋኙ እንዳለው የአባቶቹን የተጋድሎና የነጻነት ታሪክ ድህነትን በማጥፋት ዳግም አድዋን የሰራ ድንቅ ትውልድ ዳግም አየንኩ እኮ። እኔም የምልህ የዚህ የጋዝ ፕሮጀክት ግን ከጠበቅኩትም ካለምኩትም በላይ ነው የሆነብኝ። መኖሩን ሳናውቅ መጠናቀቁ አስደምሞኛል። አውና እንዴ ግሩም እኮ ነው። በፍጥነት ከመጠናቀቁ ደግሞ ለሀገር የኃይል ፍላጎትና ሁለንተናዊ እድገት ወሳኝ መሆኑን ጠቅላይ ሚኒስትሩን አልሰማቸው? በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በእኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት የጋዝ ፕላንት ብቻ አይደለም። በምግብ ራሳችን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ አንድ ሺህ ሜጋዋት ኤነርጂ እናመርታለን። ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። እኔ እምልህ እንደው ጠቀሜታው ግን ከውሃ ከሚመነጨው ኃይል ጋር ሲነጻጸር እንዴት ነው? አሉ። እሳቸውማ እጅግ በጣም ከፍ ያለ ነው ብለዋል እኮ እዚህ ቦታ አንድ ሺህ ሜጋዋት ቢሆንም በሚያመርተው ኤነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል እስከ ስምንት ሺህ ጌጋ አውር ለሚጠጋ። መቼም ድንቅ ነው። ተስፋችን ቅርብ እየሆነ ነው። እውነት ነው። መጨረሻችንን ያሳምረው።